ተላተሊን ተመልካቾቻችን፣ ዜና በምልክት ቋንቋ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበበ በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ ጋር ተወያዩ። በውይታቸውም በእህትማማች ከተሞች ጉብኝትና በባህል ዙሪያ መምከራቸውን ከንቲባ በማኅበራዊ ትስስር ገጻቸው አስረዋል። ከዚህም ባለፈ በከተማ ግብርናና በሌሎች የተለያዩ ዘርፎች ላይ በትብብር መስራት በሚቻልበት ሁኔታ ላይ መወያታቸው ነው የገለጹት። የእስራኤል ጋር ያለው የረጅም ዘመን ታሪካዊ ግንኙነት ለማጠናከር በትብብር እንሰራለን ብለዋል ከንቲባ አዳነች። በመንግስት ከፍተኛ አመራሮች ላይ ጥቃት በመፈጸም ሁከትና ብጥብጥ ለመቀስቀስ ሲንቀሳቀሱ የነበሩ ቡድኖች በቁጥጥር ስር ዋሉ። በአዲስ አበባ፣ በባህር ዳር፣ በአዳማና በድሬዳዋ ከፍተኛ የመንግስት አመራሮችን ኢላማ ያደረገ ጥቃቶች በመፈጸም ሀገራዊ ሁከትን ብጥብጥን ለማስነሳት ሲንቀሳቀሱ የነበሩ ቡድኖች በቁጥጥር ስር መዋላቸውን የጸጥታና ደህንነት የጋራ ግብረ ኃይል ገለጸ። በአዲስ አበባ፣ በባህር ዳር፣ በአዳማና በድሬዳዋ ከፍተኛ የመንግስት አመራሮችን ኢላማ ያደረገ ጥቃቶች በመፈጸም ሀገራዊ እውከትና ብጥብጥ ለማስነሳት ሲንቀሳቀሱ የነበሩ ቡድኖች በቁጥጥር ስር መዋላቸውን የጸጥታና ደህንነት የጋራ ግብረ ኃይል ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በላከው መግለጫ አስታውቋል። የጋራ ግብረ ኃይሉ መግለጫ እንዳስታወቀው በአማራና በሌሎች ክልሎች ውስጥ መቀመጫቸውን ያደረጉ እንዲሁም አዲስ አበባ ጭምር የሚገኙ ምሁራን፣ የሚዲያ ባለቤቶችና አክቲቪስቶችን ያካተተ ህቡ መዋቅር በሚስጥር ሲንቀሳቀስ እንደነበር ተደርሶበታል ብሏል። ዶክተር ወንደሰን አሰፋ፣ ረዳት ፕሮፌሰር ሲሳይ አወግቸው፣ ፕሮፌሰር ማረጉ ቢያ በየን፣ ዶክተር መሰረት ወርቁ፣ ተስፋዬ ወልደ ማርያም፣ ተስፋዬ የኋለሸት፣ ፋሲል ሰለሞን፣ ልመነህ ከተማና መንበር የተባሉ ግለሰቦችም በህቡ አደረጃጀቱ ሲሳተፉና ሲያስተባብሩ በቁጥጥር ስር መዋላቸውን በመግለጫው ተነስቷል። ሀገራዊ ለውጡ ለማስቀጠል በከፍተኛ የባለቤትነትና የኃላፊነት መንፈስ የሚንቀሳቀሰውን ሰፊውን የአማራን ህዝብ የማይወክሉትና አሁን የተፈጠረው አንጻራዊ ሰላም ያልተመቻቸው ጽንፈኛ ቡድኖች ህብረተሰቡ በአሁኑ ወቅት በከፍተኛ ጭቆና ውስጥ ይገኛል፣ የሚል ቅስቀሳ በማድረግ በሃይማኖት በብሔር እንዲሁም ከኛ ውጭ ሀገሪቷ ሌላ ማስተዳደር የለበትም በሚል የፖለቲካ ጽንፈኝነት ዓላማ ዙሪያ ደጋፊዎቻቸውን ለማሰባሰብ እየሞከሩ መሆኑን መግለጫው አመላክቷል። በዚህም ህዝቡን ነጻ እናወጣለን የሚል የአመፅ እንቅስቃሴ ለማካሄድ ሲደራጁና ሀገሪቱን ዳግም ወደ ነበረችበት ቀውስ ለመመለስ ሲንቀሳቀሱ እንደነበርም ተጠቁመዋል። ይህንን ዓላማቸውን ከግብ ለማድረስ በአማራ ክልል ውስጥ በሁሉም ስፍራዎችና በአዲስ አበባ እንዲሁም በሀገሪቷ በሚገኙ ሁሉም ዩኒቨርሲቲዎች ተማሪዎችን በአካባቢዎቹ ከሚኖሩ የብሔሩ ተወላጆች ጋር አስተሳስሮ የማደራጀት ስራዎች ሲሰሩ እንደነበረም መግለጫው አስታውቋል። በተቀናጀ መልኩ ህቦ ወታደራዊ ክንፍ በማደራጀት በጦር መሳሪያ የታገዘ የከተማ ላይ ጥቃት የመፈጸም እቅድ እንደነበራቸው፣ በተለይ በየደረጃው የሚገኙ የመንግስት ባለስልጣናት ላይ ጥቃት በመፈጸም ህዝቡን የማሸበር ተልዕኮ አንግበው ሲንቀሳቀሱ መቆየታቸውን የጋራ ግብረ ኃይሉ መግለጫ ጠቁሟል። ህቦ አመራሮቹ የተዋቀረው የአዲስ አበባ የአደረጃጀቱ ክንፍ በየክፍለ ከተማው ለዘረጋው መዋቅሩ በርካታ የተለያዩ የነፍስ ወከፍ የጦር መሳሪያዎች ችን ተቀጣጣይ ፈንጂዎችና ቦምቦችን ወደ ከተማው ማስገባቱንም በመግለጫው ተገልጿል። ግዛት የተባለውም በባህር ዳር ዙሪያ ቁንዛላ አካባቢ መቀመጫውን ያደረገና በአዲስ አበባ ውስጥ ለሚገኘው ህቡ ክንፍ የተለያዩ የሎጂስቲክስ የሚያቀርብ ግለሰብ በርካታ የእጅ ቦምብ በተለያዩ ክፍለ ከተማዎች ለሚገኙት የቡድኑ አባላት እንዲያስረክብ አቅጣጫ የተሰጠው ቢሆንም በተደረገው ክትትል በቁጥጥር ስል እንዲውል መደረጉንም በመግለጫው ተነስቷል። በተጨማሪም አዲስ አበባ ጣፉ አካባቢ በሚገኝ የቡድኑ አስተባባሪ በሆነው ዳዊት አባቡ ቢተውና አዲስ አበባ ካራሎ አካባቢ ነዋሪ በሆነው ታደሰ ወይነው ተሰማ ላይ በተደረገው ክትትል የተለያዩ የጦር መሳሪያዎችና የወታደራዊ ዩኒፎርሞች በቁጥጥር ስር እንዲውሉ መደረጉን ገብረ ኃይሉ ለመገናኛ ብዙሃን በላከው መግለጫ አመላክቷል። ሙልቀን ወንዴ ቢተው፣ ቴድሮስ ተሾመ አየነውና ሌሎችም በህቡ አደረጃጀቱ በነበራቸው ተሳትፎ መያዛቸውን ተጠቁሟል። በህቡ አደረጃጀቱ ሲንቀሳቀሱ የነበሩ ሌሎች ተጠርጣሪዎችን በቁጥጥር ስር የመዋል ተግባር በተቀናጀ መንገድ መቀጠሉንም ያመላክተው የጸጥታና ደህንነት የጋራ ግብረ ኃይሉ መግለጫ በቀጣይ ከጉዳዩ ጋር የተያያዙ ወቅታዊ መረጃዎችን ለህብረተሰቡ ተከታትሎ እንደሚያቀርብም አስታውቋል። የህዝብ ተወካዮች ምክር ቤት ትናንት ባካሄደው ጉባኤ አንድ የምክር ቤቱ አባል ያለመከሰስ መብት አነሳ። በሌላ በኩል የምክር ቤቱ የፌዴራል ከፍተኛ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንት ሹመትን አድጓል። የህዝብ ተወካዮች ምክር ቤት ጉባኤውን ሲያካሄድ የምክር ቤቱ አባልና የቡሌ ሆራ ዩኒቨርሲቲ የቀድሞ ፕሬዚዳንት የሆኑት ዶክተር ጫለዋታ ያለመከሰስ መብት እንዲያነሳ የውሳኔ ሀሳብ ቀርቦለታል። በፍትህ ሚኒስቴር በኩል ጥያቄው ቀርቦ ሲመረምረው የቆየው የህግና ፍትህ ጉዳዮች ቋሚ ኮሚቴ ለውሳኔ ሀሳቡ መነሻ የሆኑትን ጉዳዮች አስረድቷል። የኦዲት ግኝቶችን መነሻ ስለማድረጉም ገልጿል። የቋሚ ኮሚቴው ሰብሳቢ እጸገነት መንግስቱ እንደሚሉት በቡሌ ሆራ ዩኒቨርሲቲ ዘጠኝ ተቋራጮች የግዢ ስርዓቱን ባልተከተለ መልኩ ያለምንም ጨረታ ከ195 ሚሊዮን ብር በላይ የሚያወጡ የግንባታ ስራዎች ላይ በቀጥታ ወደ ስራ እንዲገቡ ተደርጓል። በነዚህ ተቋራጮች ስምም የመንግስትን ሀብት ያባከነ ግዢ ተፈጽሟል። ያለምንም ጨረታ በቀጥታ እንዲገቡ ነው የተደረገው። ይሄ ትልቅ ጥፋት ነው ማለት ነው። ሆኖ ያየ ነው መቶ አስራ ስድስት ሚሊዮን ብር ነው ከመንግስት ካፒታል ያለምንም ፈቃድ ማሸናሪዎች የተገዙት ለማ ለዘጠኙ ተቋራጮች ማለት ነው። ገንዘቡ የመንግስት ነው፣ ግን ለተቋራጮች ነው ግዢ የተፈጸመው። በተቋራጮቹ ስም ነው ግዢ ሀብቱ ለነሱ እንዲሆን ተደርጎ ነው ግዢ የተፈጸመው። በጣም የሚገርመው እነዚህ ማሽነሪዎች በተቋራጮቹ ስሙ ሆነው ከባንክ ከባንክ ብድር ተወስዶባቸዋል። አሁን ለዩኒቨርሲቲው ገቢ ሲሆኑ እዳ ይዘው ነው ለዩኒቨርሲቲ ለመንግስት የሚመጡት ማለት ነው። እነዚህ ተቋራጮች ደግሞ በዶክተሩ ባለቤት ስም የእጅ መንሻ የሚሆን አበርክተዋል ተብሏል። ይህም በማስረጃ የተደገፈ ነው። በባለቤታቸው ስም የተገዛው ገንዘብ ቀጥታ ለዩኒቨርሲቲ የኢንፍራስትራክቸር ስራዎች ሊሰሩ የመጡ ተቋራጮች በቀጥታ ያለ ምንም ጨረታ እድል አገኝተው የሰሩ ሰዎች እነሱ ናቸው። በባለቤታቸው ስም የተለያየ ገንዘብ አስገብተው በ አስር ሚሊዮን ብር ቤት ያስገዙት ማለት ነው። ይሄ በተጨባጭ ባንክ ስቴትመንት ያለው ዶክመንት ነው። ሌላኛው ደግሞ ቋሚ ኮሚቴው ይህንን የውሳኔ ሀሳብ እንዲያቀርብ ያደረገው ቢኤችዩ ኮንሰልቲንግ ኢንጂነርስ ጀነራል ሌብላንድ ፔልሲ ከተባለ አማካሪ ድርጅት ጋር የሚያያዝ ነው። ይህ አማካሪ ድርጅትም ከዩኒቨርሲቲው ጋር የማማከር አገልግሎት ለመስጠት በቀጥታ ግዢ በመፈጸም ተዋውሏል። የዚህ ድርጅት ቁልፍ ሰው ደግሞ ዶክተር ጫላዋታ ናቸው የቦርድ ሰብሳቢ ስራ አስኪያጅ ፋይናንስ የሚያንቀሳቅሱት ፈቃዱም በሳቸው ስም እዚህ በፋይናንስ ስርዓት ትልቅ ጥሰት ነው አድርገን እኛ የተመለከት ነው ይሄ ፔልሲ። ፈቃድ የሰጠው የዞን አስተዳደር ነው ተብሎ የተገለጸው ማለት ነው። ነገር ግን መተዳደሪያ ደንቡም መመስረቻ ጽሁፉም ፈቃዱም አልተያያዘም አልተያያዘም ማለት ነው። ስለዚህ ፈቃድ የሌለው ፔልሲ ይሄና ህል ሀብት ከመንግስት ተወስዶ የሚንቀሳቀስበት ስርዓት ሊኖር አይችልም ማለት ነው። ይህንንና ሌሎች ያለመከሰስ መብታቸውን ለማንሳት የሚያስችል ለውሳኔ ሀሳብ መነሻው ሆነውኛል ያላቸውን ጉዳዮች ቋሚ ኮሚቴው ሲያቀርብ ዶክተር ጫላም ተከላክለዋል። ታዲያ ምክር ቤቱ በአንድ ድምጸት አቅቦ በአብላጫ ድምጽ ያለመከሰስ መብታቸው እንዲነሳ ወስኗል። ሌላኛው የምክር ቤቱ አጀንዳ የነበረው የፌዴራል ከፍተኛ ፍርድ ቤት ፕሬዝደንትና ምክትል ፕሬዝደንት ሹመት ነው። ምክር ቤቱ ወይዘሮ ሌሊሴ ደሳለኝን የፌዴራል ከፍተኛ ፍርድ ቤት ሹመትን በሁለት ድምጸት አቅቦ በአብላጫ ድምፅ አጽድቋል። የወይዘሮ ዘሐራ ኡመርን የምክትል ፕሬዝደንትነት ሹመትም በአብላጫ ድምጽ አጽድቋል። በሌላ በኩል ደግሞ ምክር ቤቱ በቀረበለት የመንግስት የልማት ድርጅቶች ማሻሻያ ረቂቅ አዋ በዝርዝር ከተወያየ በኋላ በሙሉ ድምጽ ለመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ መርቷል። በመጨረሻም የኢትዮጵያ ጉምሩክ ኮሚሽን በዓለም አቀፍ ገበያ የአቅርቦት ሰንሰለት ላይ ተሳትፎ ያላቸው የጉምሩክ እና የታክስ ግና አሰራር አክብረው የሚሰሩ የኢኮኖሚ አንቀሳቃሾች የልዩ መብት ፈቃድ ሰጠ። ልዩ መብት የተፈቀደላቸው የኢኮኖሚ አንቀሳቃሾች 193 ድርጅቶች ሲሆኑ በተቋማት በልዩ ሁኔታ የሚተናገዱ ይሆናል ሲሉ የጉምሩክ ኮሚሽን ኮሚሽነር ደበሌ ጣበታ ተናግረዋል። የጉምሩክ ኮሚሽን የጉምሩክና የታክስ ሕግና አሰራርን አክብረው የሚሰሩ የኢኮኖሚ አንቀሳቃሾች የልዩ መብት ተጠቃሚነት ሰርተፊኬት ፍቃድ ሰጥቷል። ልዩ መብት የተፈቀደላቸው የኢኮኖሚ አንቀሳቃሾች በተቋማት በልዩ ሁኔታ የሚያስተናገዱ ሲሆን የልዩ መብት ተጠቃሚዎቹ ከዚህ በፊት ያጋጥሟቸው የነበሩ ችግሮችን የሚቀርፍ ስለመሆኑ ይናገራሉ። እኛ ድርጅት በተለይ ለየት ያለ ካምፓኒ ነው እና ኤቲኤሞችን በማምጣትና እዚሁ ሀገር በመጠገን ባለን አግሪመንት ከባንኮቹ ጋር በጣም አጭር ጊዜ ውስጥ ነው እንግዲህ የጠገነን ማቅረብ ያለብን። ይህም የአይሲቲ ኩመንት በምናስመጣበት ጊዜ ከዚህ በፊት የነበረውን ፐርፎርማንስ በከፍተኛ ደረጃ ይጨምርልናል ብለን እንገምታለን። ከውጭ የምናስገባቸውን ግብአቶች፣ መላወጫዎች የመሳሰሉትን በነበረው የአሰራር ሂደት ውስጥ ረዥም ጊዜ የሚፈጀውን በአጭር ጊዜ እንድናገኛቸው፣ የተቀላጠፈ አገልግሎት እንድናገኝ እና የምርት ስራችን የተሳለጠ እንዲሆን ያግዘናል። ኮሚሽኑ ለመንግስት የልማት ድርጅቶችና ለግል ተቋማት ልዩ መብት የፈቀደ ሲሆን ኦሮሚያ ባንክም የዚህ ዕድል ተጠቃሚ ሆኗል። ባንኩ የሀገሪቱን ኢኮኖሚ ስርዓት ላይ አጋዥነቱን አጠናክሮ ለመቀጠል የሚያደርገው መሆኑን ገልጿል። ባንካችንም እንደ ሁሌውም የሀገሪቱን ሕግ አክብሮ የአገሪቱን ኢኮኖሚ ከፍ ለማድረግ ሁለንትናዊ የሆነ ጥረቱን ቀጥሎበታል። በቀጣይነትም ደግሞ ይህንን ጥረት ከፍ አድርገን እንቀጥላለን ማለት ነው። የጉምሩክ ኮሚሽን 193 ድርጅቶችና ተቋማት የልዩ መብት ተጠቃሚነት ሰርተፍኬት እየሰጠ ሲሆን በተለያዩ ኮሚሽኑ ባስቀመጣቸው መመዘኛዎች ልዩ መብቱን እንደሰጠ ኮሚሽነሩ ደበሌ ቃበታ ገልጸዋል። ልዩ መብቱ የሚያስገኘውን ጥቅምም እንዲህ አስረድተዋል። ልዩ የኢኮኖሚ አንቀሳቃሾች መብት ከሌሎቹ መደበኛ የጉምሩክ አሰራሮች በብዙ መልክ የሚለይ ነው ይሄ በህግ የተደገፈ ነው። የሚኒስትሮች ምክር ቤት ደንብ ቁጥር 518/2014 የወጣ እና በአንቀጽ 13ና 14 ላይ ደግሞ ማናቸውም ተቋማት ለእነዚህ ታማኝ የኢኮኖሚ እንቀሳቃሾች የተሟላ አገልግሎት እና የቅድሚያ አገልግሎት እንዲሰጧቸው ደንቡ ያስገድዳል ማለት ነው። አንዱና ትልቁ ነገር በዝቅተኛ የስጋት ደረጃ ነው የሚስተናገዱት። የኢምፖርትና የኤክስፖርት ስርዓቶቻቸውን በከፍተኛ ደረጃ ፋስቴት የሚያደርግላቸው ነው። ሁለተኛ አስገዳጅ የሆኑ ሰነዶች እንዲያቀርቡ ሳይገደዱው በኮፒ ሰነድ መስተናገድ፣ ይሄ ትልቅ መብት ነው። እቃዎቻቸው አስቀድሞ ሳይደርስ ወይም ደግሞ እቃ መድረስን አስገዳጅ ሳናደርገው የፕሬራይቫል ወይም የቅድመ እቃ የጉምሩክ ክሊራንስ አገልግሎት እንዲያገኙ ማድረግ ሌላው የዲፈርድ ፔይመንት ወይም ደግሞ የዱቤ አገልግሎት እንዲያገኙ ይሄ በጣም ትልቅ መብት ነው። የልዩ መብት የተፈቀደላቸው የኢኮኖሚ አንቀሳቃሾች የንግድ ሂደታቸውን ለማሳለጥ ኢንቨስትመንትን ለማሳደግና ቀረጥና ግብርን በወቅቱ የመክፈል ባህልን ለማሳደግ እንደሚያስችላቸውም ተገልጿል።